ሰላም የተወደዳችሁ ተመልካቾቼ እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። እንዴት ናችሁ? ተጠፋፋን፣ ጠፋሁኛ። ሙቀቱ በየት ቪዲዮ ያሰራኝ ወረብ ለወረብ ነው አሳያችኋለሁ። ሰላም ሀገር ነበር። እዚህ ኳታር የመጣሁት ብርድ ነበር ስመጣና፣ አሁን በጣም ከፍተኛ ሙቀት ነው ያለው፣ ልነግራችሁ አልችልም። አንድ ቀን ቪዲዮ ሰርች አሳያችኋለሁ ብዬ አስባለሁ ቢመቸኝ ኖሮ ነው ያው ቪዲዮ መስራት የምፈልገው ነገር ነው የምወደው ነገር ነው። ስለዚህ በቻልኩ ሰዓት እመጣለሁኝ። ዛሬ ግን በጣም አንድ ላካፍላችሁ የምፈልገው ጉዳይ አለኝ። ኮሜዲያን እሸቱ በቅርቡ እንግዲህ የልጆች አዲስ ፕሮግራም ጀምሯል። የሕፃናት መዝሙር፣ የሕፃናትን ፊደል ማስተማሪያ መንገዶች፣ የልጆች ማስተማሪያ ቪዲዮ ነው ባጭሩ ማለት ነው እና በጣም ብዙ ሰዎች ወደውታል። በጣም ትልልቅ ቲክቶከሮች በፔጃቸው ላይ የፖሰቱት ነው ልጆቻቸው በጣም እንደወደዱት ብዙዎቻቸው በጣም ሀሳባቸውን እየገለጹ ነው የሚገኘው እና እኔም በኋላ ላይ እዚህ ካታር የቀረጽኩት ቪዲዮ አለ አንድ ቤት ሂጄ በቃ ልጁ ልነግራችሁ አልችልም እንዴት በኮሜዲያን እሸቱ ቪዲዮ እንዴት እንደሚዘል ልነግራችሁ አልችልም እና አሳያቸዋለው ቪዲዮውን እኔ ራሴ ነው የቀረጽኩት ይህ በእንዲህ እንዳለ ግን ደግሞ አንዳንድ ሰዎች አንዳንድ ሀሳብ ሲያነሱ አየውና፣ ቪዲዮውን የሰዎቹን ቪዲዮ ማሳየትም ማሰማትም አያስፈልግም። ምክንያቱም ምንም እኔ ከሀሳባቸው ስለሆነ ጉዳዩ ለሀሳባቸው ሀሳብ ስላለኝ ነው። እና ይሄ ደግሞ ግን በጣም ልጅ ካላችሁ በተለይ ለብዙዎቻችሁ ይጠቅማል ብዬ ስላሰብኩኝ ነው፣ የግድ በቃ ይህን መናገር አለብኝ ብዬ ስላመንኩ ነው ለእናንተ የምነግራችሁ። እና ኮሜዲያን እሸቱ የእሱን ልጅ የውጭ ሀገር ፊልሞች አያሳይም እነ ስፓይደርማንን ሌሎቹንም የልጆች ድራማዎች የአኒሜሽን ፊልሞች አያሳይም። እሱ ግን የእኛ ልጆች እንዲያዩ ቪዲዮ እየሰራ አይደል እንዴ! በጣም ስለገረመኝ ነው፣ እዚህ ሀሳብ ላይ ሀሳብ መስጠት ስለፈለግኩኝ ነው። ይሁን አሁን በተለይ ቲክቶክ ከመጣ በኋላ በጣም ትልቅ ክብር የነበረው ሶሻል ክሪቲክስ ፖለቲካል ክሪቲክስ ወይም ኢንተርቴንመንት ክሪቲክስ የሚባል ነገር አለ እንደምታውቁት ማለት ነው። እነዚህ የክሪቲዝም አይነቶች ራሳቸውን ችለው በጣም ባለሙያ መሆንን የሚጠይቁ ብዙ ንባብ የሚፈልጉ ነገሮች ናቸው። ኮሜዲያን እሸቱ ያመጣው ሀሳብ ልጆች ማየታቸው ካልቀረ የራሳቸውን ባህል በሚያውቁበት መንገድ የራሳቸውን ፊደል በሚያውቁበት መንገድ የራሳቸውን አገር በሚያውቁበት መንገድ እናት አባትን ማክበር ማወቅ በሚችሉበት መንገድ ራሳችንን የመሰለ አገራችንን የመሰለ ነገር አዘጋጅቶ በእያንዳንዱ ምስል የራሳችን እንስሳቶች፣ የራሳችንን ቤቶች፣ ጎጆዎች፣ እቃዎች፣ ቁሳቁሶች እንኳ ሳይቀር፣ አልባሳቶች ሳይቀር ራሳችንን የሚመስሉ ነገሮች በጣም በብዙ ድካም ሰርቶ ካመጣ በኋላ ይህንን ለመተቸት የሚሞክሩ አንዳንድ ሰዎች እንዴት እንዳሳዘኑ ልነግራቸው አልችልም። መተቸት እኮ በጣም እውቀት የሚፈልግ ነገር ነው። በነገራችን ላይ በዛ ጉዳይ ላይ ከዛ ሰው የተሻለ እውቀት ያለው ሰው ነው የሚተቸው። አንደኛ። ሁለተኛ መተቸት ዓላማው ሰውየውን ማዋረድ፣ ሰውየውን እንዳይሰራ ማድረግ፣ የሰውየውን ሞራል መንካት አይደለም። በነገራችን ላይ ትችት ትችት ሰውየው አይቶት ተምሮበት አሻሽሎ እንዲሰራ ማድረግ ነው። ለምሳሌ አይዶል ላይ የሚዳኙ ዳኞች አንድ ተወዳዳሪ ሲመጣ እሱ ለምሳሌ ሂስ ማድረግ ነው እኮ ሀይፒቹን ስትወጣ እንደዚህ አድርገኸዋል፣ ቅኝቱ አልመጣልህም፣ ቅኝቱ ከአንተ ጋር እንዲሄድ እንደዚህ እንደዚህ ማድረግ አለብህ ማለት ማለት ነው እንጂ ልጁን ሁለተኛ ሙዚቃ በደረሰበት እንዳደርስ ማለት አይደለም። በሌላም ጉዳዮች ላይ እንደዚህ አይነት ችግሮች ስለማይ ነው ኢትዮጵያ ውስጥ ክሪቲሲዝም እንደምታውቁት፣ እንግዲህ ቆየት ካሉት ከነ ሳሙኤል ጆንሰን ጀምሮ እነ ኮርነል ዌስት እነ ክሊፍ ጄምስ እነ ኑዋም ቾሚስኪ እነ ሮጀር ኤበርት ወደ ፊልሙ ስንመጣ እነዚህ ሰዎች በፖለቲካ በፊልም ሙያ ላይ እንዲሁም ደግሞ በመጽሐፎች ላይ ሂስ የሚሰጡ ሰዎች ናቸው። ማህበራዊ ጉዳይ ላይ ፖለቲካ ጉዳዮች ላይ እነዚህ ሰዎች ዓለም ላይ በጣም ታዋቂ ተቾች ናቸው። ሲተቹ ግን ሰውየውን ለመጣል ለመጉዳት፣ ሰውየውን ለመንቀፍ ለማዋረድ ሳይሆን ሰውዬው አሻሽሎ እንዲሰራ ለማድረግ ነው አንድን ነገር እና ኮሜዲያን እሸቱ አዲስ በሰራው ስራ ላይ በያለንበት ሆነን ቆመልና ጨበጭብለት የሚገባ ስራ ነው ብዬ ነው የማስበው። እኔ እንደው ቪዲዮ ላለመስራት እራሱ የተጨነኩት፣ አሁን ስለሚያውቀው እኮ ነው፣ ጓደኛው ስለሆነ እኮ ነው ምናምን የሚል ሰው ይኖራል። እንደዛ አይደለም። እኔ በጣም በራሴ መንገድ የሚሄድ ሰው ነኝ። ሰው ሲሳሳት ተሳስቷል የምል ሰው ነኝ። በጣም ኢትዮጵያ ውስጥ ያሉ አሁን የትችት መንገድ መንቀፍ ብቻ ነው። አንድ ጊዜ አንድ እንደዚህ ማህበራዊ ትችት ላይ የሚሰራ ሰው አንድን ታዋቂ ሰው በተደጋጋሚ ተቸው ነበር እና አንድ ጊዜ በአካል አገኘሁትና ያ ሲተቸው የነበረው ሰውዬ አንድ ትልቅ ሰክሰስ አሳካና እገሌ እኮ እንደዚህ አይነት አሳክቷል፣ አሁን ደግሞ ለምን አታደንቀውም? ስለው አይ የኔ ኮንተንቴ በቃ ይዘቴ እኔ መተችት ብቻ ነው፣ የኔ ኦዲየንስ የሚፈልገው የኔ ተመልካች ትችት ብቻ ነው አለኝ ማለት ነው። በጣም በጣም ነው የገረመኝ። እኔ በቃ በጣም ነው የገረመኝ። የእውነት እንደዚህ የሚያስቡ ሰዎች አሉ። እናንተ ወርቅ ስራ ብትሰሩ፣ የወርቅ ሜዳሊያ ብትሸለሙ፣ ዓለም ቢያከብራችሁ፣ ጭራሽ እናንተን ማንሳትም አይፈልጉም። አንድ ነገር ስትሳሳቱ ግን በቃ እንደዚህ አሹለው ነው የሚመጡት፣ አሹለው። እንደዚህ አይነት ትችት ላይ ምናምን የሚሰሩ ወንድም እህቶቻችን እዚህ ላይ ሊያስቡበት ይገባል። ሰው ሲሳሳት ሊተች ይገባል፣ ሊነቀፍ ይገባል፣ ሀሳብ ሊሰጠው ይገባል። እኛ ሀገር በርግጥ ሐሳብ የሚሰጠውም ሰው የሚሰጥበት መንገድ ወይ ስድብ ነው ወይ ዘለፋ ነው ወይ የሚያናድድ መንገድ ነው። የሚቀበለውም ሰው ደግሞ በአግባቡ አይ ሊያስተምር የፈልጎ ነው ይሄን ነገር ትክክል ነው ብሎ የመውሰድ ልማድም የለንም። በርግጥ ግን አብዛኛው ግን ተቺዎች ላይ ነው ችግሩ ያለው እኔ ባየውት ማለት ነውና፣ አፕሪሽየት የሚደረገውን አፕሪሽየት ማድረግ የሚነቀፈውን መንቀፍ፣ ይሄ ነው እንደ ሀገርም የሚያሳድገው ማለት ነው። እንደውም ስነ ጽሁፍ ስማር አንድ አንተነህ የሚባል መምህራችን እንዲህ ይል ነበረ። ትችትን አትፍሩት፣ አትክልት በፀሐይም በዝናብም ነው የሚያድገው፤ ይለን ነበር እና በነገራችን ላይ ሰው በቃ ትልቅ አሳቢ፣ ትልቅ የማሰብ ደረጃ ላይ ሲደርስ ልጆች ላይ ነው የሚሰራው። በኢትዮጵያዊነት ስነ ልቦና፣ በኢትዮጵያዊነት ማንነት፣ በኢትዮጵያዊነት ባህል ያልተቀረጸ ልጅ ይፈጠር እና አድዋ በመጣ ቁጥር የምን አድዋ ነው ጣሊያን ቢገዛን ኖሮ ያልፍልን ነበር የሚል አስተሳሰብ እየተፈጠረ ያለው ልጆች ላይ እንደዚህ አይነት ስራ ስለማይሰራ። ሰሞኑን በስራ ሱራፌል አንተ የጠይም ፈረንጅ የሚል በጣም የሚገርም ሙዚቃ አውጥቷል። በነገራችን ላይ እንደ ስሙለት አንተ የጠይም ፈረንጅ የሚል የጠይም ፈረንጅ ጥቁር ሆነን ጸይም ሆነን የራሳችን ባህል የራሳችን ታሪክ የራሳችን ማንነት ኖሮን ግን ፈረንጅ ይሆን ፈረንጅ ናፋቂ የሆን ማንነቱን የሳተ ሰው ደግሞ መቼም ሰው አይሆን። እኔ ባነበብኩትም ተንቀሳቅሼ ባየሁትም የሚያድጉ እንደ ግለሰብም የሚለወጡ እንደ ሀገርም የሚያድጉ ሀገራት ራሳቸውን የሆኑ ናቸው። በራሳቸው ማንነት የሚኮሩ፣ በራሳቸው ባህል የሚኮሩ፣ በራሳቸው ምርት የሚኮሩ፣ በራሳቸው ዜጋ የሚኮሩ፣ በራሳቸው ታሪክ የሚኮሩ፣ የራሳቸውን ጀግና የሚያከብሩ ሰዎች ናቸው። እና ብስራት ሱራፌል የጠይም ፈረንጂ ሚል ሙዚቃ ያወጣው እንደዚህ አይነት ትውልድ እየተፈጠረ ስለሆነ ነው። ያ ማለት ግን ደግሞ ልጆች የፈረንጅ ነገር አይዩ ዝም ብለው ጠበው በአንዲት ሀገር ይታጠሩ ማለት አይደለም። በዚህ በሰለጠነ ዘመን የፈረንጅ ነገርም አንዳንድ ነገር ቢያዩ አእምሯቸው ዩኒቨርሳል ነገር ቢያስብ እኔ ክፋት አለው ብዬ አላስብም። ነገር ግን መጀመሪያ ከራሳቸው የሚበልጥ ነገር የለም ነው በዚህ ቁጭት ነው እሱም በጣም ብዙ ሀገራትን በመላው ዓለም ከዞረ በኋላ በተለይ ከሀገር ውጭ የሚኖሩ ልጆች የእውነት ቋንቋ መልመድ እየፈለጉ የሚያስተምራቸው የለም። እሱን ችግር ለመፍታት የእውነት ሀበተቼ ምናምን እያሉ መማር ይፈልጋሉ። እንግዲህ በሚያውቁት ሰው፣ በዚህ ደረጃ በሚወዱት ሰው፣ በኮሜዲያን እሸቱ ሲሆን ደግሞ ልጆች ምን ያህል ቶሎ ቋንቋ እንደሚለምዱ ፊደላቸውን እንደሚያውቁ አስቡት። እና በጣም የሚያስደንቅ ስራ ነው። እሺ ይዞ የመጣው ማለት ነው። እና እድሜ ከጤና ይስጥክ ነው የምለው። እኔ እድሜ ከጤና ይስጥክ፣ ሁልጊዜ እንደዚህ እየቀደምክ የምታሰብበትን አይምሮ እግዚአብሔር ጨምሮ ጨምሮ ይባርክልህ። በጣም የምትችል ሰው ነህ አንተ። እውነት ነው የምልህ። የ30 ሰከንድ ሞሽን ግራፊክስ አኒሜሽን ለመስራት ከ20 ሰዓት እስከ 40 ሰዓት ይወስዳል። ከአንድ ቀን በላይ በነገራችን ላይ አሁን እንደውም በኤአይ እየታገዙ ስለሆነ ነው እንጂ በጣም አድካሚ ነው። እንደምታስቡት አይደለም። የአንድ ደቂቃ የሞሽን ግራፊክስ ለመስራት ሁለት ቀን ከሁለት ቀን በላይ ሊፈጅ ይችላል። የአንድ ደቂቃ ለዛውም፣ በውስጡ ኢንኮርፖሬት የሚደረጉ ወይም የሚቀመጡ የሚካተቱ ቁሳቁሶች እንደውም ትንሽ ከሆኑ ነው፣ ብዙ ከሆኑ እየጨመረ ሊሄድ ይችላል፣ የሚወስደው ደቂቃ ማለት ነው። አንዳንድ ጊዜ የሆነን ነገር ስንተች እንደኛ ዝም ብሎ ይሁን አንድ ስልክ ቁጭ አድርጎ የሚሰራ ነው የሚመስለን። እንደዛ አይደለ። አንዳንዴ ኢቭን ሰው ቢያጠፋ እንኳን ሲያጠፋ እኮ ከድካሙ አንጻር ይታለፋል። ሰው ሲሰራ ስለሚሳሳት ማለት ነው። ባይ ዘ ወይ፣ በቃ ትችት ብቻ የሚያቀሰው የማይሰራ ሰው ነው። ችግሮን እየተፈጠረ ያለው የማይሰራ ሰው ነው። ስራ የማያቀሰው አያቅም፣ መሰናክል አያቅም፣ አንደርስታንድ አያደረግም። ትንግስተቢስ ነው የሚሆነው። ስራን የሚያቀሰው ግን ሲተች ራሱ አንደኛ የሚተቸው በእውቀት ነው፣ ሁለተኛ ሲተች ራሱ ስተት ቢያገኝ ሊያልፍ ይችላል። አንዳንዴ ለምን እሱም ራሱ ሲሰራ ሲሳሳት ያውቀዋላ። እናንተ ልጆች መልካም ቢሆኑ ጨዋ ቢሆኑ ሌላውን ከመጥቀማቸው አገራቸውን ከመጥቀማቸው በፊት እናንተን ነው የሚጠቅሙት። ልጃችሁ ባለየ ከሆነም ሌላውን ከመስደቡ ሌላውን ከመስረቁ ሌላውን ከማሸማቀቁ አገሩንም ከመጉዳቱ በፊት መጀመሪያ ቤተሰብ ነው የሚጎዳው። ውጭ የሚሰርቅ ልጅ ቤት ሳይሰርቅ አይወጣም። መጀመሪያ ቤት ነው የሚለማመደው። ስለዚህ ልጆቻችን ላይ በጥንቃቄ መስራት ለራሳችን ስንል የምናደርገው ነገር ነው ብዬ ነው የማምነው። እና ለምሳሌ ኮሜዲያን እሸቱ ልጄን በዚህ መንገድ ነው የማሳድገው አለ። እስቲ ማርያምን ተሳለም፣ እሺ። አሁን ደግሞ ተክለ ሃይማኖትን ተሳለም፣ እሺ። ገብርኤልን ተሳለም፣ ጎበዝ። እስጢፋኖስን ተሳለም አሁኔ ደስ የሚል ነገር ነው። እናንተ የሌላ ሃይማኖት ተከታይ ከሆናችሁ ደግሞ ልጃችሁን በራሳችሁ በምታምኑበት ሃይማኖት ሃይማኖተኛ ሆኖ ሃይማኖቱን እንዲያውቅ አድርጎ ማሳደግ ነው ነው ፖይንቱ። ሌላ ነገር የለውም። ለቻናሌም አዲስ የሆናችሁ እንግዲህ ቻናሌን ሰብስክራይብ እያደረጋችሁ እንድትወጡ በዚህ አጋጣሚ እጠይቃለሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። የኮሜዲያን እሸቱን ስራ እኔ በጣም ነው የወደድኩት። እናንተስ እንዴት አያችሁት? እስኪ ሀሳባችሁን አስቀምጡልኝ።